እስኪ እውነቱን እንነጋገር። ለሴት ጓደኛ ወይም ለባለቤት ብዙ ነገር ታደርጋለህ። ውድ ስጦታ ትገዛለህ፣ ራት ትጋብዛታለህ፣ ምን ላደርግልሽ ብለህ ትጠይቃለህ። ግን አሁንም የሆነ ክፍተት ይሰማሃል? አንዳንዴ አንተ እኮ አይገባህም የሚለውን አደገኛ ረፍተ ነገር ሰምተህ ታውቃለህ። ነገሩ ወዲህ ነው። ሴቶች ወንዶች እንዲያደርጉላቸው የሚፈልጓቸው፣ ነገር ግን በጭራሽ በአፋቸው አውጥተው የማይጠይቋቸው ነገሮች አሉ። ለምን? ምክንያቱም ከተናገሩ በኋላ ብታደርገው ትርጉም የለውማ። እነሱ የሚፈልጉት እንድታደርግላቸው ሳይሆን እንድትረዳላቸው ነው። ዛሬ ከዚህ በፊት የሰማቸውና የተለመዱትን አበባ መግዛት ወይም ደግሞ በር መክፈት የመሳሰሉ ነገሮችን እርሳቸው። ዛሬ የምንመለከተው በስነ ልቦና የተረጋገጡ ብዙ ወንዶች የሚዘነጓቸውን፣ ነገር ግን የአንዲትን ሴት ልብ ሙሉ በሙሉ ሊቆጣጠሩ የሚችሉ ሶስት ስውር ነገሮችን ነው እነዚህን ሶስት ነገሮች ካወቅ ከጥሩ ወንድነት ወደ ልዩ ሰው ትሸጋገራለህ። በተለይ ደግሞ ሶስተኛው ነጥብ አብዛኛው ወንድ የሚወድቅበት ወሳኝ ነጥብ ነው። ቀጥታ ወደ ጉዳዩ እንግባ። የመጀመሪያውና ምናልባትም ወሳኙ ነጥብ የውሳኔ ሸክምን ወይም ዲሲሽን ፋቲግ ማቃለል ነው። ብዙ ወንዶች ለሴቶች ነፃነት መስጠት በሚል ሰበብ ሁሉንም ውሳኔ በእነሱ ላይ ይጥላሉ። የት እንሄድ፣ ምን እናድርግ፣ የመሳሰሉ ነገሮችን በሙሉ ሴቶቹ እንዲይዙላቸው ይፈልጋሉ። እናም ልንገረ ወንድሜ ይህ ለሴቶች ነፃነት ሳይሆን ተጨማሪ ስራ ነው። ሳይንሳዊ ጥናቶች እንደሚያሳዩት ሴቶች በተፈጥሮም ሆነ በማህበራዊ ጫና ምክንያት ሜንታሎድ ወይም የአእምሮ ሸክም የሚባለውን በብዛት ይሸከማሉ። ስለ ቤታቸው ማሰብ፣ የሰዎችን ስሜት መጠበቅ፣ የወደፊቱን ማቀድ፣ ይህ ሁሉ አእምሯቸውን ያደክመዋል። አንተ መተህ የት እንሂድ ስትላት ለእሷ የሚሰማት ሌላ የሚያስጨንቅ ውሳኔ ወስኝ እንደ ማለት ነው። እሷ ሳትናገር እንድታደርግላት የምትፈልገው ነገር ቢኖር ማይክሮ ሊደርሺፕ ወይም ጥቃቅን የሆኑ ውሳኔዎች እንድትወስንላት ነው። ይህ ማለት አምባገነን መሆን ማለት አይደለም። ይህ ማለት ትናንሽ ውሳኔዎችን እሷን ሳታማክር በጥበብ መወሰን ማለት ነው። ለምሳሌ ማክሰኞ ምሽት ደክማት ከስራ ገብታለች። ምን እንብላ ብለህ ከመጠየቅ ይልቅ ሁኔታውን አይተ ዛሬ በጣም ስለደከመሽ ምግብ መስራት የለብሽም፣ ተዘጋጂ፣ የምትወጂው ቦታ ወስጄ እራት እጋብዝሻለሁ ወይም ደግሞ የሆነ ነገር አዝጃለሁ፣ እሱን እስከማመጣ ድረስ ጠብቅኝ ብለህ መወሰንህ ለሷ ትልቅ እፎይታ ነው። ይህ ለምን ይሰራል ካልክ፣ ምክንያቱ ደግሞ በዚህ ድርጊትህ ውስጥ ሁለት መልእክቶችን እያስተላለፍክ ነው። አንደኛው ትኩረት ነው። ሁኔታዋን አይተህ እንደ ደከማት ተረድተሃል። ሁለተኛው ደግሞ ብቃት ነው። ሁኔታውን የመቆጣጠርና የመብራት አቅም እንዳለ አሳይተሃል። በስነ ልቦና ጥናት መሰረት ሴቶች፣ በተለይ ደግሞ የሴቶች ጉልበት ወይም ፌሚኒን ኢነርጂ ያላቸው ሴቶች ወንድ ልጅ ሁኔታዎችን ተቆጣጥሮ ሪላክስ እንዲያደርጉ ወይም ደግሞ ዘና እንዲሉ ሲረዳቸው ትልቅ የደህንነት ስሜት ይሰማቸዋል። እሷ ሳትናገር ዛሬ እኔ መራለው፣ አንቺ ተከታይ ነሽ የሚለውን ስሜት በተግባር ማሳየት ከሺህ የፍቅር ቃላት በላይ ዋጋ አለው። ይህንን ማድረግ ከቻልክ በአይኖቿ ውስጥ ያለ ቦታ ከፍቅረኛነት ወደ የህይወት አጋርነት ከፍ ይላል። ሁለተኛው ነጥብ በጣም ስሜታዊና ብዙ ወንዶች ሳያውቁት የሚሳሳቱበት ነው። ሴቶች ሳይናገሩ የሚመኙት፣ ነገር ግን እምብዛም የማያገኙት ነገር ምንም የማይፈልግ ንክኪን ነው። እስኪ ራስን ጠይቅ ለመጨረሻ ጊዜ የሴት ጓደኛህን ወይም ሚስትህን የነካሃት፣ ያቀፍካት ወይም የሳምካት መቼ ነው? መልሱ ወሲብ ከመፈጸማችን በፊት ከሆነ ትልቅ ችግር አለ። ብዙ ወንዶች ንክኪን እንደ መግቢያ በር ብቻ ነው የሚጠቀሙት። ሴቶች ይህንን ፓተርን ቶሎ ያነቡታል። ስታቅፋት፣ ኦ ይሄ ሰውዬ ዛሬ የሆነ ነገር ፈልጓል ብላ የምታስብ ከሆነ ያ ንክኪ ትርጉሙን ያጣል። እሷ የምትመኘው ምንም አይነት ወሲባዊ ፍላጎት ሳይኖርህ ለሷ ካለ ፍቅርና እንክብካቤ የተነሳ ብቻ እንድትነካት ነው። ሳይንሳዊ ምክንያቱን ልንገርህ። የሴቶች ቆዳ ለንክኪ በጣም ስሜታዊ ነው። ትክክለኛ ንክኪ ሲደረግ የሴቶች አእምሮ ኦክሲቶሲን የተባለውን የፍቅርና የመተማመን ሆርሞን ያመነጫል። በተቃራኒው ንክኪ ሲጠፋ ወይም ደግሞ ንክኪው ጥቅም ላይ ብቻ የተመሰረተ ሲሆን ኮርቲሶል ወይም የጭንቀት ሆርሞን ይጨምራል። ስለዚህ ምን ማድረግ አለብህ? ለምሳሌ ምግብ እየሰራች ከሆነ ከኋላዋ ጠጋ ብለህ እቀፋት። ግንባሯን ወይም ደግሞ አንገቷን ስመህ በጣም ነው የሚወደሽ ብለህ ብቻ ወደ ቴሌቪዥን ተመለስ፣ ደግሞ አለው ወደ ቦታ ተመለስ። እዚያው ሌላ ነገር ለመጀመር አትሞክር። ያኔ እሷ ምን ይሰማታል? ዋው እኔን ስለሚወደኝ ብቻ ነው የነካኝ የሚል ስሜት ሌላ ምሳሌ ልስጥ። መኪና እየነዳ እጃችሁ ሲገናኝ እጇን አጥብቀ ያዝ እና ልቀቃት። እነዚህ ወሲባዊ ያልሆኑ ንክኪዎች ለሴት ልጅ የሚሰጡት መልእክት እዚህ ቤት ውስጥ ከእንዲህ አይነት ወንድ ጋር ተወዳጅቻለሁ፣ ተከብር፣ ያለው ደህንነት ተጠብቋል የሚልን መልእክት ነው። ይህ ደግሞ ለረጅም ጊዜ ግንኙነት ወሳኝ የሆነውን ኢሞሽናል ኢንቲሜሲ ይገነባል። እመነኝ። ይህንን በምታደርግበት ጊዜ እሷ ራሷ ወደ አንተ የመምጣት ፍላጎቷ እንዴት እንደሚጨምር ስታይ ትገረማለህ። ምክንያቱም ሴቶች ወደ ወሲብ የሚሄዱት የስሜት ደህንነት ሲሰማቸው ነው። ወንዶች ደግሞ ስሜት እንዲሰማቸው ወደ ወሲብ ይሄዳሉ። ይህንን ልዩነት በደንብ ተረዳ። ወደ መጨረሻውና ምናልባትም ለወንድ ልጅ ተፈጥሮ ቅርብ ወደ ሆነው ነጥብ እንምጣ። ይህ ብዙም ያልተለመደ ሊመስል ይችላል። ምክንያቱም በዘመናዊው ዓለም ሴቶች ራሳቸውን መቻል ይችላሉ ስለሚባል ብዙ ወንዶች ይህንን ይተውታል። ግን ስነ ልቦና የሚለው ሌላ ነው። ሴቶች ሳይናገሩ የሚመኙት ንቁ ጥበቃ ነው። ይህ ማለት ከሌላ ወንድ ጋር ተጣላ ማለት አይደለም። ይህ ማለት ስለ አካባቢው ንቁ መሆንና እሷን ከአካላዊ ወይም ከማህበራዊ ጫናዎች መከላከል ማለት ነው። በዝግመተ ለውጥ ባዮሎጂ መነጽር ስናየው ሴቶች ለብዙ ሺህ አመታት ከወንዶች የሚፈልጉት ጥበቃን ነበር። ይህ ፕሮግራም ዛሬም አምሯቸው ውስጥ አለ። ነገር ግን የዘመኑ ጥበቃ ካንበሳ መከላከል ሳይሆን ከትንሽ አስጨናቂ ነገር መከላከል ነው። ለምሳሌ ያህል መንገድ ላይ ስትሄዱ፣ ሁልጊዜ አንተ ለመኪና መንገድ ቅርብ በሆነው በኩል ሁን። ይህንን ሳትናገር በደመ ነፍስ አድርገው። እሷ እያወራች እንኳን ቢሆን ሳታቋረጥ ቀስ ብለህ ቦታ ቀየር። እሷ ይህንን ልብ ትለዋለች። በድብቆ የአእምሮ ክፍሏ ይህ ሰው ሊጠብቀኝ ዝግጁ ነው ብላ ትመዘግባለች። ወይም ደግሞ በሆነ ግብዣ ወይም ፓርቲ ላይ አንድ ሰው እያወራት ምቾት እንዳልተሰማት ከፊቷ ገጽታ ካነበብክ አትጠብቅ። ጠጋ ብለህ ውዴ፣ ያኛው ጓደኛችን እየፈለገች ነው ብለህ በዘዴ ካለችበት ሁኔታ ውስጥ አውጣት። ሌላው ቀርቶ ከባድ ዝናብ እየዘነበ ከሆነ መኪናውን አምጥቼ እወስድሻለው እዚሁ ጠብቂኝ ብለ በዝናብ ውስጥ መሮጥህ ለሷ ሄሮይክ ሞመንት ወይም የጀግና ድርጊት ነው። ሴቶች መቼ ነው አንድ ወንድ ወንድ እንደሆነ የሚሰማቸው ተብለው ሲጠየቁ፣ ብዙ ጊዜ የሚመልሱት አካባቢውን ተቆጣጥሮ የኔን ደህንነት ሲያስቀድም ይላሉ። ይህ ፕሮቴክቲቭ አዌርነስ እሷን እንደ ሕፃን ማየት ሳይሆን እንደ ክቡር ነገር መንከባከብ ነው። አንተ አካባቢውን ስትቃኝ እሷ ዘና ማለት ትችላለች። ይህ ስሜት ደግሞ ላንተ ያላትን አክብሮትና መስህብ በእጅጉ ይጨምረዋል። እንግዲህ ወዳጄ ጨዋታው ያለው እዚህ ጋር ነው። አንደኛ ትናንሽ ውሳኔዎችን በመወሰን የአእምሮ ሸክሟን አቃልል። ሁለተኛ ወሲብን ባልጠበቀ ንክኪ ስሜታዊ ደህንነቷን አረጋግጥ። ሶስተኛ፣ ንቁ ጥበቃ በማድረግ የሷ ወንድ መሆንክን አሳያት። እነዚህን ነገሮች ዛሬውኑ መጀመር ትችላለህ፣ ሳትናገር፣ ሳትጠይቅ፣ ውጤቱን ግን ወዲያውኑ ታየዋለህ። በአይኗ ውስጥ የሚፈጠረውን ብልጭታ፣ ላንተ ያላትን አክብሮትና የተረጋጋ ፍቅር ስታይ የዚህን ቪዲዮ ዋጋ ትረዳለህ። እሺ፣ የመጨረሻ ጥያቄ ላንተ ልጠይቅ። ከነዚህ ከሶስቱ ነጥቦች ውስጥ አንተ ብዙ ጊዜ የምትዘነጋው የትኛውን ነው? እውነቱን ኮሜንት ላይ ጻፍልኝ። እኔ በግሌ ሁለተኛውን ነጥብ ብዙ ወንዶች እንደሚከብዳቸው አውቃለሁ። ቪዲዮውን ላይክና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።